50 ሴቶች ስልሳ ሴቶች በቲክቶክ ላይ ዘውጁና ስላለ አይኔ ብላቸው ያለ ሰው አለ። ምን አረጉ? ከዚህ በፊት ሰላማዊ ሰልፍ እህቶች እኮ ወጥተዋል። እኛም መውለድ እንፈልጋለን፣ እኛም ትዳር እንፈልጋለን። ስለዚህ መንግሥት መፍትሄ አርግልናል። እዚህ እህቶቻችን ጋር ያለው ትልቁ ክፍተት አሁን ባለንበት በኢትዮጵያ ኑሮ በጣም ሚሊዮነር ባለሀብት መሆን የሚቻልበት አይደለም አላህ መርጦት በሆነ ነገር ካልከተተው በስተቀር በአሁኑ ሰዓት ባለንበት ሲስተሙ በጣም በተጠናከረበት እንደፈለግኩ ብር ቆጥራለሁ የምንልበት ሰዓት አይደለም። በምን መልኩ ሊሳካ ይችላል? ስለዚህ እህቶችም ከእንደዚህ አይነት ነገሮች ነፍሳችሁን እንዳትሸውዱ። ሁለተኛው ደግሞ ትዳራችንን ከሚያበላሽብን ነገር ንግግራችን ስንጀምር የሰርግ ጣጣ ውለቀን ሽማግሌ ይመጣል፣ ወጪ፣ በሁለተኛ ጊዜ ሽማግሌ ይመጣል፣ ወጪ፣ የሰርግ ወጪ፣ የመልስ ወጪ የቅልቅል ወጪ የእንትን ወጪ የሚል ነገር ይመጣል። አው ሊደረግ ይችላል ቅድም የተከሰተበት የወንድማችን አይነት ክስተት፣ ግን እንዳይከሰት በተቻለ መጠን ከኛ የሚጠበቁብን ትልልቅ ነገሮች አሉብን። ያ ነገር ለላለመውደቅ ለነገም ላሰብነው ሂደት እንዲሳካልን በዚህ ሂደት ላይ ያላችሁ እህቶችን ጥንቃቄ ያስፈልጋል። ሶስተኛ ትዳራችሁን በጣም አድርጎ ከሚያስተካክልላችሁ ወይም ዘውጁና የሚለውን ነገር ለማሳካት ከፈለጋችሁ አጓጓቸው። ሴቶች ወንዶችን ብርቅ ነው መሆን ያለባችሁ። ከነካሽ ከተጠጋሽ፣ ሰውነትሽን ካወቀው ብርቅነትሽን ከደፈረ አይጓጓም። አላህ ይጠብቀን እንጂ ማንም ወንድ እህቴ በደንብ ወቂ፣ ከሱ ጋር መጥፎ ላይፍ ያሳለፈችን ሴት ማግባት አይፈልግም።

ወንድሞች ጋር ያሳለፏትን ሴት አይፈልጓት። በጣም በሚያሳዝን ሁኔታ አንድ ወንድ አንድ ሴትን በኡመር ኢብኑ አልኸጣብ ጊዜ ደፍሮ ታገባታለ ታገባታለ። ማንም ያበላሸው ማንም አያገባም ብለው ኡመር ተቆጥተውታል። እዚህ ደግሞ ከተለያዩ እህቶቼ ጋር መጥፎ የሆነ ግንኙነት ያሳለፈ ሰው መጠጋት አይፈልግም። ማሰብ ስሟ እንዲነሳ አይፈልግም። ኢላ መራሒመ ረቢ። ድንገት አንዳንዱ አንዱ ተውበት አድርጋለች ተውበት አድርግ ያለው አላህ ይቀሪ በለን ያሳለፍናቸው ትላንትና ብለው ተጸጽተው ወደዛ ካልገቡ በስተቀር በአብዛኛው እዚህ ውስጥ አይገቡ። ስለዚህ እህቴ የሚጠበቅባት ምንድን ነው? እህታችን የሚጠበቅባት ትልቁ ነገር ራሷን ለቀረባት ለሚፈልጋት ወንድ ብርቅ መሆን አለባት። ካላየሽ ቢያይሽ ችግር የለውም። ከዚህ ውጪ ግን ሁሉ ነገርሽን አላህ የሰጠሽን ትልቁ ጸጋሽን ጠግቡ የጨረሰ ከሆነ በአንቺ ጉዳይ ጓጓው። እንዲጓጓ ነው ማድረግ ያለብሽ። እንዲጓጓ የምታደርጊው ምንድን ነው? ኒካ ወደ ኒካ እንዲመጣ ይጨነቃል ማለት ነው። መቼም መርካቶ ገብተን ዕቃ ልንገዛ መቶ ብር የነበረው ካልሲ ሀያ ብር ቢለን አእምሯችን ግን የሚፈልገው ባለመቶ ብር ሱፐር ማርኬት ገብተን እቃ ብንገዛ ነው ደስ የሚለን። ራስሽን ጠብቀሽ የምትሄጂ ከሆነ ስታናግሪ ራስሽን ምትጠብቂ ከሆነ ጉጉቱ እየጨመረ እንጂ የሚሄደው እየቀነሰ አይመጣም። ማግባቱማ እኔን አይቀርም ወላሂ እኮ ብሎኛል፣ ቃሉን እኮ ይጠብቅልኛል። ምንም ችግር የለው፣ ጓደኛ ነው ባለ ቁጥር ግን ትልቅ ምናጣቸው ምንከስራቸው ከስራቸው ኪሳራቸው አሉ። ስለዚህ ሴቶች ካላቸው ትልቁ ነገር ቶሎ የመሸነፍ ባህሪ አላችሁ። ቶሎ ያገባኛል ነው የምትሉት። ማግባቱ ጥሩ ነው፣ ማሰቡ ጥሩ ነው። ነገር ግን ጉጉት እንዲኖሩ ማድረግ ያስፈልጋል። ጉጉት እንዲኖሩ ሌላው እህቶቻችን ጋር ካሉት ችግሮች መካከል ያገቡ ሴት እህቶቻችን ላላገቡ እህቶቻችን ምክንያት አለመሆን ነው። ምክንያቱም ይህ ስራ ለአላህ ብለው የሚንቀሳቀሱ ደላሎች ያስፈልጋሉ። እህቱን ከወንድሟ ጋር የምታገናኝ ወንድሟን ከሆነች እህት ጋር የሚያገናኝ የምታገናኝ ሰዎች ያስፈልጋሉ። አባቶችም ከጓደኞቻቸው ጋር ሲገናኙ ማሻአላህ፣ ያንተ ልጅ ለልጄስ ብትሆን ቢባል ምንም የሚያሳፍር ነገር የለም። ምንም ያሳፍር አባቶች የምትወዱት ሰፈር ላይ አንድ ልጅ ካለ እንደ ይህ ልጅ እንዲያገባ ትፈልግ ያለው ያንተን ልጅ ብትሉት ምን ችግር አለው? ይህን ለአባታችሁ በደንብ ንገሩት፣ ለወንድማችሁ በደንብ ንገሩ። እህቴም ከአባትሽ ጋር ጥሩ ግንኙነት ካለ እስቲ አባቴ ያ ልጅን ስትሄደ ጠይቀው፣ አባቱን ለአንተም ጥሩ ልጅ ነው ጥሩ ልጅ ነው፣ ቤታችን የሚገባው ብላችሁ ንገሩት። ምንም ችግር የለውም። አሁን ሓላል ሓራም የሚባል ነገር በደንብ ስላልሰበር ነው ነው ከዚህ በፊት ነገር ያያቸዋለሁ፣ መድረክ እየመራው አንድ ትልቅ ነገር አንድ ሰው ነየተ መስጊድ ላይ ይህን እኔ ያደርጋለሁ ብሎ ነየተ ሲነይት ምን ያረጋል ይሄ ልጅ አላህ ላጥ ያደረገው እንጂ ስል በማይክ የሰማችሁ ልጅ ምን አለች? ያ ረቢ ለኔ ያድርገው አለች። አላህ በዛ ሰዓት ዱዓውን ሙስተጃብ አደረገላት። ዛሬ የአራት ልጆች አባት ናቸው፣ የአራት ልጆች እናት ሆናለች። ለሐላል ነገር አታፍሪ። አላህ ይህን ያድርገው ማለት እኔ ብታገባኝ ደስ ይለኛል። አብሽር ወርቁ ምናምን ይደርሳል አላህ ባኖርን በዚህ መልኩ እንሄዳለን። ዳለ በርተ ተከር ክሊን ዱአ እንደራረጋለን ነው። ቀለል አደረግነው ያለ በዛ ዛሬ ጸጥ አድርገን የያዝናቸው ነገሮች ሌሎች ሀገሮች እንደወጡት እንደ ኬንያ እንደ ሶሪያ ከዚህ በፊት ሰላማዊ ሰልፈቶች እኮ ወጥተዋል። እኛም መውለድ እንፈልጋለን እኛም ትዳር እንፈልጋለን። ስለዚህ መንግስት መፍትሄ ያድርግልን አሉ። ነገ የሚሄዱ ሊወጣ ይችላል። አሁን አምሳ ሴቶች ስልሳ ሴቶች በቲክቶክ ላይ ዘውጁና ስላለ አይኒ ብላቸው ያለ ሰው አለ። ምን አረጎ በምን ቋንቋ የቱጋ ያስረዱ። ያለው ቴክኖሎጂ ይሄ ነው። ቃላቱ እኮ ሐራም አይደለም። ዘውጁና ሐራም አይደለም። የኢማን መገለጫ ነው። ኢማን ያለው ሰው ነው ላግባ የሚለው። ኢማን ያላት እህቴናት አግባኝ ዝም ብሎ የሚባል ቃላት ስላልሆነ፣ ስለዚህ ጥሩን የአላህ ባሪያ ከጥሩ የአላህ ባሪያ የሆነ ወንድ ጋር ማጋባት ሁላችንም የታዘዝንበት ነው። በተለይ ወላጆች። ሌላው ለዚህ ትዳር ዘውጁና የሚለውን ነገር ደግሞ ማግራራት የሚችለው ይህ ማህበራዊ ጉዳይ ሊፈታ የሚችለው አላህ